ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የኮፊ ቲዮ ቤተሰቦች፣ አላችሁ ሰላም ነው? ሁሉ ሰላም አለን አለን። እንግዲህ ሁሉም ፏፍሽ ብሎ ዛሬ ሁሉም ቪዲዮቹ ተቀነባብረው ምርጥ ምርጥ ያልናቸውን ቪዲዮዎች ለእናንተ መርጠን አምጥተናል። እስከ ቪዲዮችን ፍጻሜ ድረስ አብሯችሁን ቆዩ። ሰብስክራይብ ያላረጋችሁ ምን ትጠብቃላችሁ? ላይክ በማድረግ ደግሞ ቪዲዮውን ጀምሩ። ምርጥ ምርጥ ያልኳቸው ነው። ዛሬ መርጫ መጣሁላችሁ። ይመቻችሁ። አባ ዳቦ ግዛልኝ፣ አስር ብር እኮ ነው። አስር ብር ስጠኝ። አባ ዳቦ ግዛልኝ፣ ዳቦ ግዛልኝ አባ። አንተ እግዚአብሔር ስጥልኝ አልኩ አንድ እሺ፣ ተቀብለ ስጠኝ፣ ተቀብለ ስጠኝ። እነዚህ ናቸው። አሁንም ያስኮንኑት ምንድነው? ደግሞ እንደዚህ የበዛችሁት በተለይ ታክሲ መውረጃ ቦታ ላይ ያላችሁ መልስ መቀበል አልቻለም። በተለይማ ከቺጋ አትሂድ ልጥፍ ተው፣ ረፉ ብለናል። ዝምበል ወያላ። የሻሽ ደጋፊ ደግሞ ምን አሁን ገንዘብ ስላለ የማንቸስተር ደጋፊ ምን መስሎ ነው? አደራ፣ ዝምበል ወያላ። በቃ በአንተ ቤት ነው እንዴ ፒተርሰን፣ እንዴ ቦስ ታውቀዋለህ? እንዴ ኢሳት፣ አዎ ፒተርሰን ይባላል። ይገርምሃል፣ በጣም ጓደኛሞች ነው። ኬንያ ከሄደ ሁለት አመት ሆኖት ነበር። ገና ወደ ኢትዮጵያ እየገባ ነው መስለኝ። ቦስ ግን ሰውየው ኬንያ ሄዶ የመጣ ሳይሆን ኬንያ ተወልዶ የመጣ ነው መስለኝ። አይ ማቲያስ ስማ፣ ግን ለምን ሰርፕራይዝ አናደርግም? እንዴት ቦስ፣ ኢሳት እየውልህ፣ ልጅ እያለን የምንቃለደው ቀልድ ነበር። ቀስ ብለህ ኳላው ሄድና በጥፊ ብለዋል። እንዴ ቦስ ቢገልኝስ? እንዴ ወደ እኔ ትጠቁመዋል። ከዛ ሰላም ብለዋል። የኬንያ ዶላርም ሊሰጥ ይችላል። እሺ ቦስ ፒተርሰን ፒተርሰን እናንተ የለንደን ጠላታችሁን ደገፋችሁበት ለኛ ሲያንሳችሁ ነው ፒተርሰን እንዲህ ነው እንጂ ሰላም ነው ሰላም እንዴት ነዎት የሊቀመንበሩ ነው ቤት ነው አይደለ እርስዎ ነዎት ሊቀመንበሩ በበላ በበላ እኮ አልወፈር አልኩኝ እንደው እንደው ከሚበሩት ላይ የተረፈም ቢሆን ጉቦ ካለት ቢሰጡኝ። ኤድ በግልጽ አንድ ጊዜ ማን ኮሜዲያ ምን አለ ይመስለኛል፣ እኛ አሰራራችን ግልጽ ነው፣ እጃችንን ዘርግተን እንጠብቀሃለን፣ እጃችን ላይ ግን አንዳች መባ ወይም የሆነ ነገር ካላስቀመጥ ይገባልሃል ብሎ ነበር። በግልጽ ሆኗል። ጥያቄ የለበስከው የሊቨርፑል ማሊያ ነው እና ከምትሰራው ጋር አይሄድም። ምናልባት ያርሰናልን ማሊያ ብትጠቀም ደግሞ የበለጠ ቫልዩ ያገኛል ብዬ አስባለሁ። አሁን ምኑ ከብዶ? ወደኋላ ቆይ፣ ወደ ኋላ ከሆነ አር ላይ ታረጋለ፣ ወደ ፊት ከሆነ ዲ ላይ ታረጋለ። ያው ፍሬን፣ ነዳጅ፣ ፍሬን፣ ነዳጅ፣ መሪ፣ ምን የሚከብድ ነገር አለ? አሁን ይሄ እግሩ እንጥልጥል የሆነ ልጅ በብሉቱዝ እንዲነዳል ነው። ይሄ ልጁ ድንጋጤ እንደ ተጨንቆ እኮ አስጨነቀን። አሁን ደግሞ መንጃ ፈቃድ አምጣ ሲባል ትራፊኮችን እንዴት መለመን እንደሚችልም ማስለምን። እኔ የምልሽ ደንበኛችን ማለት የኔ ፍቅር ወይ ከአሁኑ ለምን ወደፊት ለምንወልዳቸው ልጆቻችን ሲም ካርድ አናወጣም ማለት ስም አናወጣም ኦ ገና ሳንገባ ቆይ ሌላ ብታገባስ አረ በፍጹም ፍርዬ ትሙት ከአንቺ ውጪ ወደ ውጭ አሀ ፍርዬ ድሮም እኮ እንዶች ስትባሉ አረ አለቃዬ ናት እንዴት በሷ ጠረጥርኛለች ለአንቺ ያላት ፍቅር ሊሚትድ ፓኬጅ እንደሆነ ታውቂ የለ እንዴ እሺ በቃ ይቅርታ። የለመደኝ ችግር የለውም ባይሆን ይቅር እንድልሽ አንድ ቀን አብሬሽ አድሬ የሌሊት ጥቅል ብሰጪ ደስ ይለኛል። ሙዛዛ በልቻው ደናደሪ ዳታሽን ደግሞ አጥፊ። ሺ ተሳስቼ ደግሞ እንዳልበለው እሺ። የሌሊት ጥቅል ግን ተባራሃል። ብራዘር ተባራሃል። ጭራሽ ዳታ ታስጠፋለ ይዛጣሙ የምትለኝ ለንቅ ሚሆን ልብ ወረት ቢጤ ካልተመኘ ካልተመኘ ሌላ ማሞቴምን ተገኘ። አማንዘሯ እንዴት ነው? ምን አለት ቲቪ ላይ ቦወንክ ብዬ ተመኘ። ተመችቶሻል ማለት ነው? አይ ለዛ አይደለም። ቢያንስ ቲቪ ላይ ቢሆን ድምፅህን በዚህ ሪሞት መቀነስም ማጥፋት የምችል ነበር ብዬ ነው። የቃላት ጦርነቱን ተኩሰውታል። ማዘሯ ይመችሁት እንዴ? ይሄንን ነው የምንፈልገው። ምን ያሉ የሀገራችን ዘፋኞች እንደርሱ ያሉ እናት ቢኖራቸው። አክባር የሆነ ማዘር አልገባኝም። እኛስ ዘፋኝ እንዴት እንደሆናችሁ አልገባንም። የውት ሰርጂ ይያለው ስታጨስ ማርክ ትጨምርልኛለህ ወይስ የእኛውን ቪዲዮ ወስጄ ለዳይሬክተሩ ላሳየው? ሂድ አሳየው። አትጨምርልኝም? አጨምርልኝም? አልጨምርልህም። እንተያያለን። እሺ ቸሪ ማሳስተማሪ ያ የባሰ አለና ሀገርህን አትልቀቅ የሚባለው ለዚህ ነው። ዳይሬክተሩ እንደዚህ ከሆነ ትምህርት ሚኒስቴሩን ማሰብ ቀላል ነው። አሁን ተመልሰ መምህርን ይቅርታ በል። ማሸነፍን ሳታረጋግጥ ድሉን ለማክበር ቸኮል። ተማሪዎች፣ ሂሳብ አስተማሪ ስለሞተ ነገ ትምህርት አይኖረንም። ሁላችንም የቀበሩ ስነስርዓት ላይ እንገኛለን ይስ የስን ያላችሁት አው ቲቸር፣ ሂሳብ አስተማሪን አንወደውም ነበረ። ሁሌ ሲያስተምረን ካፉ ምራቅ ይዘንባል፣ ይታፋል። እያበሰበሰ ሲያስቸግረን ዣንጥላ ይዘን መምጣት ጀመርን። እና ደግሞ ብዙ ነበር የሚያጽፈን። አንዴ ሙሉ ዩኒት ዋንን በአንድ ቀን ጽፋችሁ ነው አለን። ባይሞት ደግሞ ሙሉ ዩኒት ቱን ያጽፈን ነበረ። እና መሞቱ ጥሩ ነው፣ ተገላገለን። እንኳን ሞተ። ቲቸር አልሞትክም እንዴ? አልሞትኩም። ሞቷል ብለህና ነበር። ፍራንክ ልናረጋችሁ ነበር፣ ምን ያህል እንደምትወዱት ለማወቅ። እናንተ ግን ይቅርታት፣ ይቻላል። አላሰብ ነው ነበር ባላ ጃንጥ ላይ ይዞ መምጣት አይቻልም። ለነገ ደግሞ ሙሉ ዩኒቱን ዩኒቱን ጽፋችሁ ትመጣላችሁ። ቢቻሪ ይቅርታ፣ ዶፍ ነው ማዘንብባችሁ። ታሳፍራላችሁ፣ ዳይሬክተሩ ተላ ዶፉ ዳይሬክተሩ ላይ ማልቀረለትም ግን ማትስ መምህራን ኤክስን ፈልጉ እያላችሁ ኢትዮጵያ ውስጥ ኤክስ እንዳይወደድ አድርጋችኋል። እና ሚናችሁ ቀላል አይደለም፣ ኤክሶች እንዲጠሉ የማትስ መምህራን ሚና ቀላል የሚባል አይደለም። እኔ ማትስ መምህራኖቼን ወዳችኋለሁ። ተዉ፣ ክላስ ሲያስተምሩ በአይኔ ቅንድቤን እየተጠቀምኩ የገባኝ ስለሚመስላቸው አይጠይቁኝም፣ ይመቹኛል። ታክሲ ላይ ስልክ የምታወሩ ሰዎች ወይ ላውድ አድርጋችሁ አውሩ ወይ የዛኛውን ሰውዬ ምላሽ የምናዳምጥበት መንገድ አመቻችሁልን። ዛሬ አንዱ ምን ይላል አ ያልከኝን ስራ ያልከኝን ስራ ምንድን ምንድነው ምንድነው ያልከኝን ምንድነው ያለው ስራ እያልኩ እያሰብኩ እያሰብኩ፣ አይ እሱን ስራ በዛ ዋጋ አልሰራም። በዛ ዋጋ ምን አስባለሁ አሁን የብሩን ቁጥር አጠራም ምን አለበት የብሩን ቁጥር ብጠራ እና፣ ከዚህኛው አወራር እንደተረዳሁት ያኛው በጣም ቸግሮታልና፣ ሲመስለኝ ያ እኔ እንደዚህ አይነት ሁኔታ ውስጥ ባልሆን እንኳን አላስቸግርህም ነበረ ያለው ይመስለኛል። ይሄኛው እኔም እንኳን አንተ እንደዚህ አይነት ሁኔታ ውስጥ ስለሆንክ ነው እንጂ። ምን አይነት ሁኔታ፣ ስንት ብር እንዳለው አላቅም። ከዛ ይሄኛው ምን ይላል? በቃ በሱ ልስራል፣ በሱ ልስራል። ምንድነው በሱ ልስራል? ምንድነው በስንት ተስማማችሁ? መጨረሻ እሺ ስራው ይስራው። ምን ይሆን ያኛው ሰው እየገባበት ሁኔታ ምን ይሆን፣ መጨረሻ ላይ በስንት ብር ተስማምቶ ይሆን እያልኩ እየተጨነኩ መግባት አለብኝ ወደ ቤቴ። አንቺ ኑሮሽ ምንድነው? ኑሮሽ ምንድነው? ይሄንን የታክሲ ላይ ወሬ ለማጣራት ጊዜ የምትፈጁው? የሚያሳስብሽ ህይወት የለሽም? ኑሮ ውድነቱ አያሳስብሽም? ሙቀቱ አያሳስብሽም? እስቲ እርግ ፈርገሽ ብታዩ ምን አለ፣ ምን አለ፣ አንቺ ራስሽን ብታስቢ ምን አለ ምን አለ አንቺ ልጅ ምን አለ እኛ የራሳችን ጉዳይ ትርፎ ነው በል እንደዚህ ወሬ ጥሙ ካለ ለምን ታክሲ ውስጥ ቡና እየፈላሽ አትሄጂም አቦልቶና በረካ እየተባባላችሁ እየጠጣችሁ ለምን እየተነጋገራችሁ አትሄዱም ለምን እያማችሁ አትሄዱም የተስማሙበት ዋጋ ብታውቂ ምን ልታደርጊ ነው ልታግጪው ለምን አንዱን ኤልፎን ተቀበለሽ አትሰሚው የማያገባን ጉዳይ እየገባን ነው እዚህ የቀረን ነው ውድ የኮፊቲ ቤተሰቦች የዛሬ ቪዲዮያችን ይህንን ይመስል ነበረ። እንደወደዳችሁት እምነት አለኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ ከልብ ከልብ አመሰግናለሁኝ። ሰብስክራይብ ሳታደርጉ ከጀመራችሁ አሁን ሰብስክራይብ አድርጉ፣ ላይክ አድርጉት፣ ኮመንታችሁን አስቀምጡልኝ። ሰላም ሁኑ።